አንቺ እባክሽ፣ ደስታ የሚሞላ ነገር አይቼ ነው። ምንድን ነው? እንዲህ ማለት ግን አይቻልም እኮ። ምንድን ነው ልስጥ ነው? ስመጣ የሆነ ነገር አይቻለው። ትሰጭኛለሽ። ምንድን ነው? ታክሲ ውስጥ የሆነች ቆንጆዬ ልጅ አግኝቼ ሳጫወት ነበር። ማናት? እንደ አትናደርጂ እንጂ ጉንጮ ብርቱካን ነው የሚመስሉ ልጆች እኮ ያሳሳሉ። እኮ እኔም እኳ ማሪኝ፣ ምን ልጅ ነው? እኔም እኳ አንድ ፍሬ ልጅ ነኝ። ያለ ነው እንዲ አቶ ልጅ ልኛ ሮ ልልሃለው። ለዛውም መንታ መንታ እኮ። አሁን ነው አሁን፣ እንዲ አሁን በአሁን እንዴት ነው ማደርስል? አላቅምፅ ብታያት፣ እኩስ ታምር ግን፣ የመጀመሪያው ልጅ ወንድ መሆን አለበት። እንደዛም አይሆንም። ሴት ናት። ለምን እኔ ምንድን ነው የምፈልገው? የኔን መኩሪያ፣ እባክሽ፣ ወንድ ድርዬ ነው። ሴት ናት። ወንድ ነው አልኩ፣ አይሆንም አልኩ አይሆንም። እሺ እና ያለ ነው ሁ እና ቀላል ነው ብለ ነው ሰኒ ነገሮችን ባከበድሻቸው ቁጥር ይከብድብሻል። እስኪ ቀልላል። ሁሉም ሰው አንድ እንዳልሆነ ላሳይሽ።

ከንቆነጣ፣ እሱ ነው በቃ። ምንም ቢሆን ወይ በፈቃዴ እንደሆነ ነግረዋለሁ እንጂ በጭራሽ አንተን እንደዛ አላስብልም። ፈጣሪ ግን ምን አድርጌለት ነው እንደዚህ ምታፍቅረኝ እና ምታስብልኝ ሴት የሰጠኝ? ቅልብ ስላለ ለሰው መጥፎ ነገር ስለማታስብ ነው። እና ብለሽ ነው። አዋ ሰውሰብ ካለው ምድር ላይ ያለው ምርጡ ነገር በሙሉ ይደረግለታል። ምድር ላይ እኮ ክፉ ሰው እንጂ ደግ ሰው አይሆንለትም። የጊዜና የእምነት ጉዳይ ነው እንጂ ሁሉም ነገር ይሆናል። ጊዜ ጥሩ ከፋይ ነው። እሻውን አንተኛ እንተኛ አረ ጠዋት ምሩ ጋር ይበ ሰላም፣ ሰላም፣ ጤና ይስጥልን። ውድና የተከበራችሁ ውድ የአሱ ቤተሰቦች እንኳን ደህና መጣችሁ በያላችሁ በሰላማችሁ፣ ሰላማችሁ ይብዛ ይብዛልኝ። ዛሬውም ፅናት እንደተለመደ ክፍል ሰባት ሰባት ይዤላችሁ መጥቻለሁ ማለት ነው። ፌርማታ ዩቲዩብ ነው፣ ላይክ ሰብስክራይብ በማድረግ ቤተሰብ እንድትሆኑ በአክብሮት እንጠይቃለን ማለት ነው። ኪራይና ጽናትን እንግዲህ ልጅ ስጭኝ ያለ እንግዲህ ደስታ በደስታ እየሆኑ ነው ማለት ነው። ፍቅራቸውም እንዳያቀጠለ ነው ማለት ነው። በቀጣይስ ልጅ ታመጣ ጽናት ወይስ ምን ይመጣል በሚለው አብረን እንመለከታለን ማለት ነው። ኪራይ እንግዲህ ቆንጆ ልጅ እፈልጋለሁ እያለ አንቺ ወንድ፣ አንቺ ሴት እያለ እየተከራከሩ ይገኛሉ ማለት ነው። በጣም ደስ የሚል ፍቅራቸው የሚያስቀና ነገር ነው ማለት ነው። እዚህ ጋር ደግሞ ስንመለከት ሰሜና ክብሩሜ እንግዲህ አብረን ቤት እንግባ ምግብ አንበላም ትለዋለች። እሺ ደረቅ አልሰራለኝም ትለዋለች። እሺ እሰራልሻለሁ ብላ የእውነት የኢኮኖሚ ልክ ብላ ከዛ ምግብ ስራልኝ ብላ ሰኒ ክብሩንም ይዛ ወደ ቤት ትገባለች ማለት ነው። ከዛ በኋላ ከዛም በኋላ ኪራይ ኪችን ወደ ፅናት ጋር ሄዶ ልጅሽን ስም አውጥቶላት ብሎ እንግዲህ የልጅቷን ስም እየጠራ ከዛ በኋላ ጨቃጨቃለሁ ማለት ነው። አንተ ወንድ ነኝ ሴት እያሉ ጨቃጨቃለሁ ማለት ነው። ከዚህ ጋር ደግሞ ሰኔና እጺ አንድ ላይ ቁጭ ብሎ ጠፍተሻል፣ ምን ሆነች ነው በሰላም ተሰላት። ከስራ እገባለሁ፣ እተኛለሁ፣ ተነስቼ ወደ ስራ እሄዳለሁ ብላ ከነሱ ጋር ለመቀል ያለ መቀራረብ ትሸሻለች ማለት ነው። ከዛ በኋላ ምንድነው ግን እኔ ማላውቀው የተፈጠረ የተፈጠረ ነገር አለ። አረ ምንድነው የሚፈጠረው እንዴ ምንድነው ትላለች። አረ እንደዚ ዝም ብዬ ነው ስራ አሪፍ ይሄ የደለይ ነው ትላታለች። ሰውነትማ አንቺ ማርፈድ ስላቆምሽ በጣም ደስ ብሎኛል ትላታለች። ከዛ አሁንማ ለሊ ለሊት እኮ ስልክ ቋንቲ ቀይሬ ያለው ትላታለች። ፅናትን ደግሞ ምን ሰው የደወለ ነው እንደ የሚቀሰቅሰሽ? ማንም ዝም ብሎ ሰው ነው ትላታለች። ጠበስሽ እንዴ ትላትና ምን ምንድን ነው የምጠብሶ ትላለች። ሰኒ እና በሌሊት የደወለ የቀሰቀሰኝ ስትያ ምን ልበስ ትላት ፅናትን አረ እንዲሁም እንዳልሽው ብጠርስ ኖሮ ዶሮ አይደለም የሚጠርሰው በሌሊት የሚደውልልኝ ትላት አለች። እና እኔ የምላደርክ ግን ግድ የለውም ምሩ ጋር እንሂድና እሷ ታወጣጥለኛለች። ኧረ ማህል ላይ እንታረጉኝ ነው? ኧረ እሱ እናወራለን፣ ተነሽ እንሄድ፣ ወደ ምራዊት ቤት ትልና ፅናትን የሰኔ ትዝታ ትዝታና ወደ ምራዊት ቤት ሄዳለች። ከዛ የክብሩንም ቁርስ ስራልኝ ብላ ነበረ። ኧረ ድርቆሽ ፍርፍር የለም ኬት ይምጣልሽ አንተ። እሺ ብለህ ስራልኝ እንጂ በፀሐይ ቢሆን አልደርቀዋለሁ እንጀራው ትላለች። ኦ በጣም ነው ያማረች። አዎ ከበላሁ ቀን ነው እሺ። ምን ድልቆሽ ነው የምትይኝ? ድልቆሽ ፍርፍር እንዴ? ቆይ አረገዝሽ እንዴ? ይሄ አማረኝ ይሄ አማረኝ ያልሽ እኮ አሰቃየሽኝ። ኧረ በንፋስ ነው እንደ ዶሮ ማረግዘው ትለና ከብሮ ድግነት ምናልባት የሚገባ ሰው ካለ ይሄ ተገዳ ነው የሚገባው ብላ ሰኔም ትቀልድበታለች። ያው በዩ በነገራችን ላይ አንቺን ያገባው ማለት እንደውም ገደል ነው የሚወራወረው ገረባክ ትለዋለች ሰኒ። እንደዛ ነው የሚሰማህ? አረ አንቺ እየቀለድኩ ነው ይላታል። አህ ትለውና ከዛ ትስቅበታለች ማለት ነው። አራታው የልብህን ከተናገርክ በኋላ የቀልድ ነው የምትለኝ? ትለዋለች ለች ማሚ ትሙት አውቄ ነው አንቺ ያገባማ የትም ያልታየ ፍቅር ነው የሚኖሩ ይላል። እኔማ አሁን የማግባት እቅድ ቢኖረኝ አገለው ነበረ ትላለች ሰናይት ማለት ነው። እንደምንም አዱኝን እንጂ ጥላት ክብሩም እንደዛ ማትፈልግ ከሆነ በራፍ ግም ሰልል አሁን ምግቡ ስራለኝ እሺ ያላታ ታዥ ነኝ ይላታል። ክብሩም እሺ ተሎበሰኒ ብላ እሷ ወደ ውጭት ወጣና፣ ክብሩም ኪቺን ቆሞ የሰራላታ አይሰኒ እያለ ከዛ በኋላ ወደ ሷን እያሰበ ምግቡን የሰራላት ይገኛል ማለት ነው። ሰናይት ደሞ ደረጃ ላይ ቁጭ ብላ ታስባለች። ከዛም በኋላ ኪራይ ወደ ላይ ይወጣ ነበረ። አንቺ አጀሪት እያለ ተገባ መቶ ቁጭ ያለና ምን ምንሽ ነው እዚ እንደረጃ ላይ ቁመት ብለሽ የተቀመጥሽው? አይ ኪችን እንዳልቀርብ ብዬ ነው ረሐቤን ለማስታገስ በጽነ በሽታውን ላስታገስ ብዬ ነው ብላ ተጋ። አይ እንደዛን መሰለኝም፣ እና እንዴት ነው የሆነ ነገር ያስብሽ መስለኛል፣ ትላለች ኪራ። ኧረ አይደለም ትላለች ፅናት። አንቺ ዝም ካልሽ ጭንቅላቶች የሆነ ነገር የተካሄደ ነው ማለት እሺ፣ የሆነ ነገር ለታይቀሽ ለወለፈኝ ጠይቂኝ፣ ትላለች ኪራ። ቆይኔ ኃይለኛ ሴት ነኝ፣ ኮንፎርት ማነሳሰብ ነኝ እንዴ? ትላለች አይደለሽም። ለምን ጠየቅሽኝ? ከዛ አራ ለምን እንደዚሁ አንቺ ኮንፎርት ኮፈርታ ምታደረጊ ሰው ሳቅ ጫዋታ፣ እንጂ ትንኮል ምናምን የለብሽም ይላታል ኪራይ። አረባክህ ብላ የምሬ ነው። ምን ነው አሁን እስኪ ባንቺ ቅሚ ይዘው፣ አንቺ ባለሽበት ሁሉ ሳቅና ጫዋታ ነው የሚደምቀው ይላታል። ከዛ እሱም አንተ አራፍ የሆነ መጽሐፍ ያለመ ያደረፈው የምትመስለን እንዴ ይሰማሻን እንደዛ አድርጊ ሲርሃቡል ላጥፋልሽ ብዬ ነው ላታ ሰኔም አልገባኝም፣ የቀለጥክብኝ ነው ትለዋለች ለኪራይ ከዛ በኋላ እሱ ማለት ነህ? ግን ሲጀመር እንደዚህ መነጫነጭ ስትጀምሪው ነው ነገሮች የገባኝ፣ ክልክ ነህ ትለዋለች። ስራው እንደዚህ እንደሚሆን ስራዎችን ያውቃሉ። ለማንኛውም እንግባ እናየዋለን ይላትና ኪራይ ወደ ደረጃው ላይ ይሄዳል ማለት ነው። እሱ ቁጭ ብላ ታስባለች ቁጭ ብላ ከዛ ደረጃው ላይ ማለት ነው እሷ በእህቷ ምክንያት ነው እህቷን፣ ደግሞ ከሰው ጋር ቆይ፣ ሰዎቹ ምን ነው ታሪኬ የነሱ እንዴት አርገ ብላ ደረጃ ላይ ታስባለች። ከዛ በኋላ ጽናትና ኪራ ሳሎን ቁጭ ብሎ ነበረ። ክብሮም ምግብ አቅርቦ ሳህንን ይዞ ይመጣል። ሳህን ሁሉም ይዞ መጥቶ፣ እንዴ ሳላ ግዝህ እንቢ ትለዋለች። ሲ አይ ችግር የለውም ዛሬ እኔ ላሳረፍ ብዬ ነው ጥሩ ነው ይላል። ኪራይ ምስኪን አንዳንዴ እንደዚ የሚያስፈልግ ሰው የሚያሳድር ሰው ያስፈልጋታል። ሰኒስ የት ጠፋች? እንደዚህ አትቸኩላኝ። እንዴ አንተ ጋር ኪችን አልነበረችም? ኧረ ከእኔ ጋር ከወጣች ቆይታለች። ደረጃው ላይ ቁጭ ብላ ነበረ። እንዴት ስፖጣ አላየዋትም። ምናልባት ሄደች፣ ቼክ አድርጋት። ኧረ ኧረ ግጭያት እንኳን ስገለመጣት እንኳን እንደዚህ የምትሆን አይደለችም። ኧረ ሰኔን ለቀቅ እና፣ የት ሄደች? ቆይ እስኪ መኝታ ቤት ገብታ ተኝታ ይሆን? ገብቼ ልያት ብላ ፂን እሷን ለመፈለግ ወደ መኝታ ቤት ታመራለች። እንዴ አንተ ሰውየው ሳልታ አስቆጥረ ነው እንደ ምግብ አምጣ ይለዋል ለዋል ኪራይ፣ ቆይ ትንትም ታብዬ ነው ይላል ናሁም፣ ልጅቷን እንደዚ እንደ እንደ ነብር የምታዘጋ የነበረው ሂድ፣ ሳት መጣ፣ ምግቡን አምጣ ይለዋል ኪራይ። ከዛና የለችም ትላለች። የት ሄዳ ይሆን ስትል ከዛ በኋላ እቺ ልጅ እግሯም ሁሉም ነገር እንዴት እንደምትሄደው እንደበረሮ ከዛ ይልና ፅናትም ቆይ ልደውልላት ትላለች። ከዛ ጽናትም ስልክ ስደውላት አታነሳም። ክብሩም ደግሞ ደሞ ምን ብያት ይሆን በምንድነው ያኮረፋችሁ? ብሎ በሐሳብ ጭልት ብሎ እያሰበ ይገኛል። እንዴ እኔ ኮስ ቀልድ ከኔ ጋር ነበረች ምን ሆና ነው? ይላል። ጽናትም ደግሞ ስልክ አታነሳም ትላለች። ከዛ ክብሩ በጣም ተጨናንቆ ምን አድርጊያት ይሁን ምን አሰሪቻት ይሁን ብሎ በዚህ ቅስፈት እንደዚህ የሄደችው ብሎ ያሰበ ይገኛል። ከዛም በኋላ ናሆም ወደ ስራ ቦታ ተደውሎሎት እኛ ሰርተን እናስረከባችኋለን። ከዛ የውልህ አቶ ዘላለም እኛ መንሰራው ነገር ቃል አንገባም እኛ ከዚህ በፊትም እኮ በሌላ ሰው አሰርተን አይደለም አስከፍተን እናቃለን። እንዴ በቃ ስለዚህ አታስብ አትጨንቅ ይለዋል። ከስራ አጋሩን ጋር ስልክ እያወራ በጣም መራዊትም ተመሰጣ የሰማች ነው ናሆምን በጣም ተበሳጭቶ በጣም ተናዶ እያወራ ስለሆነ ከዛን መራዊትን የናሆሙን ጸጥ ብላ ትሰማዋለች። እሱም ዋጋው ይቀንስ ብሎ ይተከራከረ። እንግዲህ እሷ ደግሞ ምን እየሆነ ነው ብላ ተክዛ እየሰማችው ነው መራዊት ማለት ነው። ከዛ በኋላ ናሆምን እንግዲህ ጮክ ብሎ ከስራ አጋሮ ጋር በጣም እያወራ ነው። በጣም ተናዶ ጮክ ብሎ እያወራ ነው። አቶ ዘላለም ዋክህን ተው እያለ ከዛ በኋላ ታማኝነት ይኖረክ እያለ ያወራል። ከዛ በኋላ ከአራባ ለማንኛውም ቻው ብሎ ስልኩ ከዛ ጋር በኋላ ከዛ መራዊትን አሁንም ለማየት አላቆመችም፣ ታየዋለች። አሁንም ተክዛ ማለት ነው። እሱ ደግሞ ፀጉሩን ያሻል በሀሳብ ይጠጨልጦ ማለት ነው። ከዛም በኋላ ሁሉም ነገርን እንግዲህ በሀሳብ ጭልጥ አደርና ከዛ በኋላ መራዊት አሁንም አልተወችም፣ ፀጥ ብላ ታየዋለች። ተክዛ ማለት ነው። በሀሳብ ጭልጥ ብላ ምን ነው ባሌ፣ ምን ሆነክ? ትለዋለች። የኔ ፍቅር በስልክ አዘነብርኩሽ። ኧረ በፍጹም ምን አይነት አንደበት እንዳለብክ እየሰማኩኝ ነበረ ትለዋለች እንደ አዲስ እንደ ፍቅር ጠብ እንደልልሽ ጠብ ብቻ ትለዋለች። ረ አፈራረ ጥልልሽ አለሁ እላታል። ቆይ ምንድን ነው የሚያጨቃጭቃችሁ? አረ በናትሽ ስንት ነገር አውርተን ስንት ጉዳ አውርተን፣ በዚህ ወጣ በዚህ ገባ እያለ እየጨቀጨቀኝ ነው። መጀመሪያ ተስማምታችሁ አልነበረም? ትለዋለች መራዊት የውልሽ ስለ እንሰራላቸው ተስማማ፣ አሁን ደግሞ እንደ አዲስ ወደኋላ ተመልሶ ክርክር ይላለች። ከዛ ሰናይት በኋላ የኔስ እህቴ የእኔ ባህሪ ስታውቅ እንዴት ነው ከሰው ተረቂ የምትለኝ? እኔ ማለት ሰው በቀላሉ ሚስ በቀላሉ የሚሰበኝ ተሰባሪ ስስ ተሸካሚ ነኝ፣ እንዴት ነው እኔ እህቴ እንደዚህ የምትለኝ ብላ ሰናይትን ታለቅሳለች። ምንም የምትለው ነገር ጨበጣት። ከዛ በኋላ ስልኩን ታነሳውና ጽናት ደግሞ ትይኝ እስኪ ብላ ስልኩን ታነሳውና ትወረውረዋለች። ከዛ ቆይ ለምንድነው እንደዚህ ያለው ያልኩት ኪራይ ምንም ነገር አላለኝም፣ ለምንድነው እንደዚህ የሚሰማኝ ቤላ ከዛ ምን ይሁን ኩኖያለች ያለች ከራሷ ጋር ትታገላለች ማለት ነው። ሰናይት እንባበን በሆናለች። ከዛ ክብሩም ወደ ቤቷ ይመጣና ቆይ ምን ሆነሽ ነው ስልክ ማታ ነሺ በሰላም ነው? እሱም ደጅ ላይ የጠበቃት እቺ ልጃት መጣም ኮሰረቴ ምን ሆና ነው ምን ድነካት ያለ ወትሮዋን ጠፋች ምን ነካት እያለ እሱም ያሰበ ነው። ከዛ ሲጠፋበት ወደ ቤት ያመራል። ከዛ ወደ ቤትም ሲሄድ በቤትም ሲሄድ ምን ሆነሽ ነው ሲላት፣ ምንም ትለዋለች። በደህና ይሆን በሰላም ነው ምን ሆነሻል ብሎ ይጠይቃታል። ቤቷ ልሂድ የዛሬ የነበረን ቆይታ በዚህ እናበቃለን። በቀጣይ እስከምንገናኝ ድረስ